አህል ሱና ወልጀማ የተገፋባቸው የተበደለባቸው ሊመለሱለት የሚገቡ ጥያቄዎች ናቸው። ያለፉት ሶስት ዓመታት ሐምሌ 11 ጀምሮ አህል ሱናው እንደ ሀገር ተደራጅቶ ታክስፎርስ አቋቁሞ በዛ ታክስፎርስ አማካኝነት የህዝብ ሙስሊሙን ችግር አቤቱታ ለሚመለከታቸው የመንግስት ተቋማት እያደረሰ ነበር። ኢትዮጵያ እስልምና ላይ እንዲሁ አላህ ቻይ ኡማ አምጥቶ እንጂ ወላሂ ድንጋይ የማይችለው ጭቆና አልሐምዱሊላ፣ መጨረሻ ከብዙ ልፋት በኋላ ጥያቄዎቹ መንግስት ጋር ተቀባይነት አግኝተዋል። የመጀመሪያ ስብሰባ የተደረገው አስር ሰዎች ነው የገቡት። የሱፍያው ጥያቄ አምስት አይደለም። እሱ መጅሊሱን ይዞ አንዱን እያሳደደ የምኖር ግን መብት የለውም። መጅሊሱ አካታች አይደለም። መጅሊስን ሰብሮ ሲገባ ሁለት ሺህ አስራ አምስት ሚል ሰነድ መጣ። ሁንድ እነሱ የማይፈልጉትን ፓርት ነቅላ አውጥተውታል። አሁን ያለፈው ሶስት ዓመት የተፈጸሙ በደሎች ይሄ የምትዳር የሁለማ መግባት ሰነድ ቢጸድቅ ኖሮ አይፈጸሙም። ይህ ወገን ባልተወከለበት ሁኔታ ይህን ወገን ጠንደው ለዛ ወገን ሲሰሩ የነበረው ሰዎች ምርጫ ቦርድ ውስጥ አሉ። ምሳሌ የመጅሊስ ስልጣን ያሉ ሹመት ያላቸው ሰዎች ምርጫ ቦርድ ውስጥ አሉ። ደንቡ በማር የተለወሰ መርዝ ነው። ጥያቄው ሁሉንም ቦታ ሊነሱ የሚችሉትን ኮምፕሌኖች ሊፈታ የሚችል ነው መሆን ያለበት ደንቡ። ፍትሐዊ ከሆነ ግን ማንም ሰው በሀሳብ እኛውን አለሱና ሲባል ከተማ ላይ ምን ያህል ማጆሪቲ አለን እናውቀዋለን። እኛ ምርጫውን አንፈራውም። ምርጫውን ሀንድረድ ፐርሰንት የማድረግ ፍላጎት አለን። የገባ ነውን በዚህ አይነት አስቸጋሪ ሁኔታ ውስጥም መንግስት ያስተካክላል ብለን ወደ ምርጫውም እያንዳንዱ ነገር ተሳትፎ የጀመር ነውም ለዚህ ነው። ነገር ግን ምርጫ ቦርዱ መጀመሪያ ላይ ደግሞ እናንተ አግኝታችሁ ደግሞ ዲስከስ አድርጋችኋል። መጀመሪያ አዲስ አበባ ሲመሰረት ጥያቄው አሁን አዲስ አበባ ላይ ያለው ቦርድ ምንድነው? ትልቁ እንትን ጥሩ የሚሰሩ ሰዎች አሉ። ማሻላ ጥሩ አቀባበላቸው ጥሩ ነው ምናምን። ይሄ ማለት ግን ጥሩ እየሰሩ ነው ብቻ ማለት አይደለም። እኛ አፕሪሺየት እናደርጋለን፣ መልካም ስራቸውን እናመሰግናለን። ያኔ ስንሄድ የተቀበሉን ጥሩ ነው፣ አውርተውናል፣ ሀሳባችንን አድምጠውናል።